ሲሲቲቪ አልቀዳም መባሉ ጥያቄ ያስነሳልላለ ሰላም ጤና ይስጥልን ውድ ተመልካቾቻችን። ሰላዩን አሽራፍ ማርዋን ግብፅና እስራኤል በየፊናቸው ጀግናችን ነው ይሉታል። እስራኤላውያን ከመጥፋት ታድጎናል ይላሉ። ግብፃውያንም የሀገሩ ባለውለታ ቁልፍ ሰው ነው ይሉታል። ይህም ሆኖ ግን ከሁለቱ ሀገራት ባንዱ አሽራፍ ማርዋን ሕይወቱን ስለ ማጣቱ ይነገራል። ዛሬም ድረስ ከአኗኗሩ እስከ አሟሟቱ እንቆቅልሹ ያልተፈታውን የስለላ ወኪልና ሚሊዮነሩን ግብፃዊ አሽራፍ ማርዋን ታሪክ ልናስቃኛችሁ ወደናልና አብራችሁን ቆዩ። ግብፃዊው ማርዋን ከግብፅ ፕሬዚዳንቶች ጋር በቤተ መንግሥት ቢኖርም እስራኤል ሰውየው ለዓመታት ለእኔ ይሰልል ነበር ስትል፣ ግብፅ በበኩሏ አሽራፍ ማርዋን አገሩን በታማኝነት ያገለገለ የምንጊዜም ጀግና በማለት በክብር ታነሷለች። አስገራሚው ነገር ግን በማሯን ሞት ከሁለቱ አገራት ውጪ ማንም አለመጠርጠሩ ነው። ማሯን የግብፁን ፕሬዝዳንት የገማል አብዱልናስርን ልጅ አግብቶ ከቤተ መንግሥት በላይ በነበረው ሥልጣን፣ በእርግጥም ግብፅ እጁ ላይ ነበረች። በእስራኤል በኩል የቀረቡት መረጃዎች ማርዋን ጥምር ሰላይ እንደነበር ያሳያሉ። ግብጽ ግን አንዱንም አልተቀበለችውም። በውዝግብና በሚስጥር የተሞላው ሰው እንደ አውሮፓ አቆጣጠር በ2007 በለንደን አሟሟቱም እንደዛው በውዝግብና በሚስጥር እንደተሞላ ዛሬም ድረስ እልባት አላገኘም። 2007 ላይ በለንደን ከሚኖርበት ሕንፃ ላይ ወደቀ። አወዳደቁ ሰው ገፈተረው፣ ራሱን አጠፋ፣ ወይስ አዳለጡ የሚለው ጉዳይ ራሱን የቻለ እንቆቅልሽ ነበር። ግብጽ ማርዋንን ብሔራዊ ጀግና ብትለውም በሰውየው ሞት ግን ራሷ ግብጽ ተጠርጣሪ ሆናለች። እስራኤልም ሰውየውን ለማስወገድ አጋጣሚ ቢኖራትም ከዚህ በኋላ ሰውየው ባይጠቅማት እንኳን ከማርዋን ሞት የምታተርፈው ምንም ነገር እንደሌለ የእስራኤል ምሁራን ይከራከራሉ። ማርዋን የቀድሞ የግብጽ ፕሬዝዳንት ገማል አብዱልናስር የመረጃዎቹ አማካሪ ከመሆኑም በላይ የሶስተኛ ልጃቸው ባል ነው። ከእሳቸው በኋላ ከመጡት ከፕሬዝዳንት አንዋር ሳዳት ጋርም ስልጣኑና ሹመቱ በእጥፍ አድጎ ከፕሬዝዳንቱ ባልተናነሰ የስልጣን ደረጃ አብሯቸው ስራውን ቀጥሏል። በርካቶች በእርግጥም እስራኤል ይህንን ሰው ለእሷ እንዲሠራ አድርጋው ከሆነ እድለኛ ያደርጋታል ይላሉ። የግብፁ ከፍተኛ ባለሥልጣን አሽራፍ ማርዋን በምን መልኩ የሞሳድ ቢሮ ተገኘ? ለሰላሳ ዓመታት ለእስራኤል አቀብሏቸዋል የተባሉት መረጃዎች የትኞቹ ናቸው? የማርዋን የመረጃ ውጤት ነው ስለተባለው የሁለቱ ሀገራት ጦርነት እንዲሁም የጥምር ሰላዩን የለንደን ኑሮና ህይወቱን እንመልከት። ስለ ማርዋንና ሙሳድ የመጀመሪያ ግንኙነትን በተመለከተ የእስራኤል ጦር የቀድሞ የስለላ ተንታኙ ሪባር ጆሴፍ ሲናገሩ በለንደን እየሰራ ያለ ማርዋን ወደ እስራኤል የስለላ ድርጅት ቢሮ ሰተት ብሎ እንደመጣ ተናግሯል። ማርዋን ለንደን በሚመላለስበት ወቅት ለእስራኤል የስለላ ኤጀንሲ ለመስራት ፈቃደኛ መሆኑን ቢገልጽም ቢያንስ ለሁለት ጊዜ ጥያቄ ውድቅ እንደተደረገበት ኡሪባር ጆሴፍ ይገልጻሉ። ከዚህ በኋላ ግን ምናልባት የምትፈልጉኝ ከሆነ ብሎ አድራሻውን እንደተወላቸው ተናግሯል። ከዛም ለንደን የሚገኘው የእስራኤል የስለላ ኤጀንሲ ነገሩን አስቦበት በመጨረሻም ማርዋንን ለማሰራት መወሰኑን ይገልጻል። በወቅቱ የሞሳድ ኃላፊ የነበሩት ሽሙኤል ጎረን ማርዋን ተፈልጎ የማይገኝ እጅግ ጠቃሚ ሰው መሆኑን በመረዳት ኤጀንሲው ማርዋንን በግብጽ ወኪሉ አድርጎ ሥራ እንዳስጀመረው ተናግሯል። ሽሙኤል ጎረን በመጀመሪያ ኤጀንሲው የማርዋንን ፍላጎት ስለመጠራጠሩ ይገልጻሉ። ለእስራኤላውያን የተሳሳተ መረጃ የሚያቀርብ ድርብ ሰላይ ወይንስ የአማቹን ፕሬዚዳንት ገማል አብዱልናስር ሚስጥሮችን እያመጣ የሚያደርስ የሚለውን ጊዜ የሚፈታው ይሆናል በማለት የሙሳዱ ኃላፊ እንደ ቀጠሩት ይገልጻሉ። ማርዋን በ1967 የእስራኤልና የግብፅ ጦርነት ሀገሩ በስድስት ሰዓት ውስጥ መሸነፏ ተስፋ እንዳስቆረጠውና ና ከአሸናፊው እስራኤል ጎን መቆም እንደሚፈልግ ገለጸልን ይላሉ። የሙሳድ ወኪሎች ሰነዶቹን ከመረመሩ በኋላ ትክክለኛ መረጃዎች እንደ ማርዋን ካሉ ምንጮች የሚገኙና እንደ እሱ አይነትም ሰው በሺህ ዓመት አንድ ጊዜ ብቻ እንደሚያጋጥም እርስ በርስ ስለ መነጋገራቸው የወቅቱ ኃላፊ ያስረዳሉ። የእስራኤል የስለላ ኤጀንሲ የአሽራፍ ማርዋንን ታማኝነትና እውነተኛነት የሚያረጋግጡ የመጀመሪያ ሥራዎቹን እስከሚያይ ከገብጽ ሆን ተብሎ የተላከስ ቢሆን በሚል በሰውየው ላይ ጥርጣሬው እንዳለ ሆኖ ኤጀንሲው ማርዋንን ሥራ አስጀመረው። ማርዋን አንድ ብሎ በእስራኤል የስለላ ኤጀንሲ የስለላ ህይወቱ የጀመረው በለንደን ካፌ ውስጥ ለተገናኘው የስለላ ኤጀንሲው ባለስልጣን አንድ ፖስታ በማቀበል ነበር። ማርዋንም በለቱ አሁን ምንም አልጠይቅም በሚቀጥለው ስንገናኝ ግን መቶ ሺህ ፓውንድ እንዲከፈለኝ ይፈልጋሉ ሲል ገለጸ። በቀጣይም በጠየቀው መሠረት መቶ ሺህ ፓውንድ ተከፈለው። ከዛ በኋላ ማርዋን በሚያቀብሉ አንድ መረጃ መቶ ሺህ ፓውንድ የሚከፈለው የዋጋ ተመን ሆነ። ማርዋን በዚህ መልኩ በሚከፈለው ክፍያ ከሞሳድ 3 ሚሊዮን ዶላር እንደተከፈለው አንድ የእስራኤል ምንጭ ተናግሯል። ሞሳድ ለማርዋን ሁለት የኮድ ስሞችን ሰጠው ባቤልና ዘ ኤንጅል ወይም መላኩ። እንደ አውሮፓ አቆጣጠር በጥቅምት 1973 ጦርነት ወቅት የእስራኤል የስለላ ድርጅት ኃላፊ የሆኑት ዚቪዛሚር ማርዋን በስልሳዎቹ መገባደጃ ላይ ከተቀጠረበት ጊዜ ጀምሮ እንደ ሞሳድ ወኪል ጠቃሚ አገልግሎቶችን አቅርቧልና ለእስራኤል እጅግ ጠቃሚ መረጃ አስተላልፏል ብሏል። የአሁኑ ሞሳድ አለቃ የሆኑት ዴቪድ ባርኔ ይህንኑ ይናገራሉ። ሰውየው ስልታዊ ወኪል ነበር። እኔ ራሴ ጉዳዩን ተመለከትኩና ሁሉንም አስፈላጊ ሰነዶች ካነበብኩ በኋላ አሽራፍ ማርዋን እጅግ ጠቃሚና አስፈላጊ ወኪላችን ነበር ብዬ በሙሉ ልብና በእርግጠኝነት መናገር እችላለሁ። ማርዋን ካቀበላቸው አወዛጋቢ መረጃዎች የጥቅምት 1973ን ጦርነት ቀን ለሞሳድ ያሳወቀበት ነበር። ማርዋንን ከፓሪስ እንዲከተለው በሞሳድ የተመደበውን የግንኙነት መኮንን ጠርቶ በጥቅምት ወር መጀመሪያ ላይ በእስራኤል ላይ የግብፅ ጥቃት ሊደርስ እንደሚችል በማሳሰብ ነገረው። በማርዋን መረጃ መሰረት የእስራኤል የሚኒስትሮች ምክር ቤት አስቸኳይ ስብሰባ አደረገ። እስራኤል ታንኮቿን ማንቀሳቀስ ጀመረች። በ10 ሺዎች የሚቆጠሩ ተጠባባቂዎችንና በርካታ ብርጌዶችን ወደ ሲናይ ላከች። ሆኖም ግን ከግብፅ በኩል ምንም እንቅስቃሴ ሳይደረግ ቀረ። በወቅቱ የማርዋን ማስጠንቀቂያ እስራኤል በከንቱ ላደረገችው ዝግጅት ወደ 47 ሚሊዮን ዶላር ውጪ ዳረጋት። እንደ አውሮፓ አቆጣጠር ጥቅምት 4 ቀን 1973 ማርዋን እስራኤል እየደረሰ ስላለው የግብጽ ጦር በድጋሚ አስጠነቀቀ። በማግስቱ ጠዋት 2 ሰዓት ላይ የእስራኤል ካቢኔ አስቸኳይ ስብሰባ አደረገ። ካቢኔው በማርዋን መረጃ መሰረት አሁንም በተጠንቀቆ ነ ማርዋን ግብፃውያን ፀሐይ ስትጠልቅ ማጥቃት እንደሚጀምሩ የማስጠንቀቂያ መረጃ ለሞሳር ላከ። ማርዋን ከተናገረው ሰዓት ግብጾቹ አራት ሰዓታትን አስቀድመው ድንገተኛ ማጥቃት ጀመሩ። በወቅቱ የእስራኤል ህዝብ ቁጥር ከ3 ሚሊዮን ያነሰ ነበር። የአገሪቱ ጦር በተጠባባቂዎች ላይ የተመሠረተ ነው። እናም የእስራኤል መንግሥት ችግር ሲኖር እነዚያን ተጠባባቂዎች ምቻ ሰባስቦ ለጦርነት ማሰለፍ እንዳለበት ለማወቅ እንደ ማርዋን አይነት መረጃ ቀባዮች ያስፈልጉት ነበር የሚሉ አሉ። እስራኤል በዚህ ሰው ምስጢራዊና ወታደራዊ መረጃዎች ጦርነቱን አሸንፋ ግብፅ ላይ ድል ስለ መቀናጀቷ እስራኤላውያኑ ኃላፊዎች ይገልጻሉ። እጅግ ወሳኝ ጥብቅ መረጃዎችን ከአሽራፍ ማርዋን ያገኙ እንደነበር የሚገልጹት በወቅቱ የሞሳድ አለቃ የነበሩት ዝቪ ዛሚር ናቸው። ከጥሩ ምንጫችን አንዱ የሆነው አሽራፍ ማርዋን በጊዜው እጅግ ጠቃሚ የሆነ መረጃ ሰጥቶናል። ይህም ግብፃውያን ሱዌዝ ካናልን ከምዕራብ ወደ ምስራቅ ለመሻገር ማቀዳቸውን እንድናውቅ አድርጎናል። በሌላ በኩል ደግሞ ግብጽ ማርዋን የተሰጠውን ተልእኮ በሚገባ የተወጣ ብሔራዊ ጀግና ትሏለች። ሞሳድ ስለ ማርዋን በማስረጃዎች የተደገፈ መጽሐፍ ከወጣም በኋላ እንኳን በግብፅ መንግስት በኩል ምንም አይነት ማሰባበያ ባለመቅረቡ ማርዋን ለእስራኤል ስለ መስራቱ እንዲታመን አድርጓል። ግብፅ ምንም እንኳን ማርዋንን በተመለከተ በአደባባይ ምላሽ ባትሰጥም፣ የማርዋንን ታሪክ ያካተተውን የሞሳድ መጽሐፍ በግብፅ መጽሐፉን ተርጉሞ ያሳተመውን ካሊድ ሎፌ የተባለ ግለሰብ በግብፅ ወታደራዊ ፍርድ ቤት እንዲቀርብ ተደርጎ ወታደራዊ ሚስጥር በማውጣትና የውሸት ዜና በማሳተም በሚል ክስ የአምስት ዓመት እስራት ተፈርዶበታል። ማርዋን የቀድሞ የግብፅ ፕሬዚዳንት ገማል አብዱልናስር ሶስተኛ ሴት ልጅ ሞና ናስርን ያገባ ሲሆን በፕሬዝዳንት ገማል አብዱልናሰር ቢሮ ውስጥ በዋና ጸሐፊነት ሰርቷል። እንደ አውሮፓ አቆጣጠር በ1965 ማርዋን በግብፅ ሄሊዮፖሊስ ከተማ ውስጥ ቴኒስ እየተጫወተ እያለ በዚያን ጊዜ 17 ዓመቷን የፕሬዝዳንት ገማል አብዱል ናስር ሶስተኛ ልጅ የሆነችውን ሞና ናስር ጋር ተዋወቁ። ወጣቶቹ ፍቅራቸው አብቦ በሚቀጥለው አመት ተጋቡ። ለገንዘብ ልዩ ፍቅር እንዳለው የሚነገረው ማርዋን ከሚሱ ቤተሰቦች ዳጎስ ያለ ስጦታ ቢጠብቅም የሰጡት ስጦታ አላስደሰተውምና በተለይም በሚሱ አባት ገማል አብዱልናስር ላይ ቅሬታ አድሮበት ነበር። የገንዘብ ፍቅሩና ጸባዊ ያላስደሰታቸው ገማል አብዱልናስር እንደገና ልጃቸውን ሊያፋቱ ጥረት አድርገው ነበር። ጥንዶቹ ግን ይዋደዱ ስለነበር ለመለየት ፍቃደኞች ሳይሆኑ ቀሩ። ቆይተው ፕሬዝዳንቱም ቅያሜያቸውን እረሱት። ማርዋን ቀጥሎ በመጡት የግብፅ ፕሬዝዳንት አንዋር ሳዳት ዘመን በተሰጠው ከፍተኛ ስልጣን ምክንያት ይበልጥ ታወቀ። በተለይ በግንቦት 15 ቀን 1971 በፕሬዝዳንት ሳዳት ለማርዋን የተሰጡት የስልጣን ኃላፊነቶች ለማንም ተሰጥቶ የሚያውቁ ነበሩ። አንደኛ ማርዋን የአለም ፕሬዝዳንቶችና የአረብ ነገሥታት ፊት ፕሬዝዳንቱን ይወክላል። ሁለተኛ በግብፅ የስለላ ድርጅት በኩል ዓለም ላይ ሊደረጉ ለታሰቡ የስለላ ሥራዎች ሰዎችን ይመድባል። ሦስተኛ ያለማርዋን እውቅና የግብፅ ጦር ምንም አይነት እርምጃ መውሰድ አይችልም። አራተኛ ማርዋን የፕሬዝዳንቱን ደህንነት በተመለከተና የመንግሥት የደህንነት ምርመራ አገልግሎት አጠቃላይ መረጃና ወታደራዊ የመረጃ ሥራን ይቆጣጠራል ይላል። ማርዋን የሲሁሉ ሥልጣን ባለቤት ሆኖ እንዴት ለእስራኤል ሊሰራ ቻለ የሚለውን የሚያውቀው ራሱ ማርዋን ብቻ ነበር። ማርዋን ከራሱ ከሪፐብሊኩ ፕሬዝዳንት ስልጣን ያልተናነሱ ፍጹም ሥልጣኖች ነበሩት። ፕሬዚዳንት አንዋር ሳዳት ከዚህ በፊት ለማንም ተሰጥቶ የማያውቀውን ስልጣን ለምን ለማርዋን ሰጡት የሚለው የብዙዎች ጥያቄ ነው። በሰላዩ ማርዋን ጉዳይ እስራኤልና ግብፅ አልተማመኑም። እስራኤል የ1973ቱን ጦርነት በማርዋን ሚስጢራዊና ወታደራዊ መረጃዎች ባትታገዝ ምናልባትም ውጤቱ በተቃራኒ በሆነ ነበር የሚሉ አሉ። እንደ አውሮፓ አቆጣጠር ከጥቅምት 1973 ጦርነት በፊት በነበሩት ዓመታት ማርዋን ስለ ግብፅ የጦርነት እቅድና የግብፅን ዓላማ ለሞሳድ መረጃ ሾልኮ ስለ መስጠቱ ይገለጻል። ይህ መረጃ በእስራኤል የስለላ አገልግሎት ውስጥ የግብፅን የማጥቃት ሁኔታ በጥልቀት ለመረዳት አስችሏል። ግብፅ ጦርነቱን የምስጀምረው ሁለት ሁኔታዎች ሲሟሉ ብቻ ነው ይላል የማርዋን መረጃ። አንደኛው ግብፅ ሚሳይሎችንና የረጅም ርቀት ቦምቦችን ከሶቪየት እስከምታገኝ ድረስ ወደ ጦርነት አትገባም የሚል ሲሆን፣ ሁለተኛው መረጃ ደግሞ ወዳጅ አረብ ሀገራት አብረዋት የሚሰለፉ ከሆነ ብቻ ጦርነቱን ትጀምራለች ይላል ማርዋን። ግብጽ ካስቀመጠቻቸው ቅድመ ሁኔታዎች ውስጥ አንዱ እንዳልተሟላ የሚያረጋግጡ ሰነዶችን ለሞሳድ አቀበለ። በተለያዩ ጊዜያት ማርዋን የግብጽን የጦርነት እቅድና የግብጽን ዓላማ በተመለከተ ሰነዶችን ለእስራኤል አቀብሏል። ማርዋን ለሞሳድ መረጃ እንደሚያቀብል እንዳይጠረጠር ያደረገው በፕሬዝዳንት አንዋር ሳዳት መታመኑና በሌሎች ባለስልጣናት እጅግ መፈራቱ ነበር። ማርዋን በፕሬዝዳንት ሳዳት እንዲታመን ያደረገው አጋጣሚ የተፈጠረው ደግሞ ሳዳትን ለመገልበጥ ውስጥ ለውስጥ እየተደረገ የነበረውን እንቅስቃሴ ቀድሞ ማወቁና ለፕሬዝዳንቱም በማስረጃ አስደግፎ በማብራራቱ ነበር። በዚህም ፕሬዝዳንት ሳዳት ያሴሩባቸውን ባለሥልጣናት በውድቅት ሌሊት ከተኙበት አስጎትተው እያስደበደቡ ሁሉንም እስር ቤት ከረቸሙና ታማኝ ባሏቸው ሚኒስትሮች እንደገና ካቢኔያቸውን አቋቋሙ። ማርዋን በዛ ሥራው የፕሬዝዳንቱ ቀኝ እጅ ብቻ ሳይሆን ፈላጭ ቆራጭም ሆነ። እሱ ያለው ይሆናል፣ ይፈጸማል። በሳዳት መንግስት ከየትኛውም ባለስልጣን የበለጠ አድራጊ ፈጣሪ ሆነ። ለመንግስት ሚኒስትሮችና አገልጋዮች ትእዛዝና መመሪያ ይሰጣል። ገና በለጋ ዕድሜው ባካበተው ግዙፍ ሀብት፣ በመቶ ሚሊዮኖች ገንዘብ የሚገመት ሀብት ማንቀሳቀስ ጀመረ። በሳዳት መንግስት ላይ ልዩ ሀሳብ ያለው ማንኛውም ባለስልጣን በማርዋን ቀጭን ትእዛዝ ከስልጣኑ ይወገዳል። በዚህ መልኩ ተጽዕኖ እየጨመረ ሲሄድ ሰውየው በግብፃውያን የጥርጣሬ አይን ውስጥ ገባ። የህዝቡን አይነት ተከትለው የግብፅ ሚዲያዎችም የማርዋን የፈረጠመ ኃይል ምንጩ ከየት እንደሆነ ምርመራቸውን ጀመሩ። ገና የሰውየውን ጀርባ መፈተሽ እንደጀመሩ በርካታ አጠራጣሪ ጉዳዮች ገጠሟቸው። ከእነዚህም ውስጥ በግሉ የፈጸማቸው አጠያያቂ ስምምነቶች፣ ለፕሬዝዳንቱ በተገዙ መርቸዲስ መኪኖች ስምምነት የተቀበለው ጉቦ መንግስትን ወክሎ ከቦይንግ ጋር ያደረገው አጠራጣሪ የአውሮፕላኖች ውል፣ በጦር መሳሪያ ግዢ ውስጥ የተቀበላቸው ኮሚሽኖችና ና በወቅቱ ከሳኡዲ ስለላ ድርጅት ኃላፊ ከማላአዳህም ጋር የነበረው ያልተገለጸ ግንኙነት በግርድፉ በሚዲያዎቹ በኩል ይፋ የተደረጉ ነበሩ። ሆኖም እነዚህም ጉዳዮች እንደ ተራ ስም ማጥፋት ተወስደው ከቁብ ሳይቆጠሩ ቀሩ። ሰውየውን ያጋለጡ እነዚህ ሚዲያዎች እርምጃ ሳይወሰድባቸው እንዳልቀረ ይነገራል። ማርዋን የእስራኤል ሰላይ ነበር የሚለውን ሀሳብ የሚደግፉ አብዛኞቹ የእስራኤል ጸሐፊዎች በአንድ ነገር ላይ ይስማማሉ። ማርዋን ባይኖር የግብፅና የአረብ ጦር የጎላን ተራሮችና ማዕከላዊ ቴላቪቭን በሚሳይል በማጥቃት ቦታዎቹ በግብፅ የመያዝ ዕድል ነበራቸው ይላሉ። እስራኤልም የተሳሳተ ስሌት ውስጥ ትገባ እንደነበር ይገልጻሉ። ግብፃዊው የፖለቲካ ሶሽሎጂ ፕሮፌሰር ሰይድ ሳዴክ ደግሞ በዚህ አይስማሙም። ፕሬዚዳንት ሳዳት እስራኤላውያንን ለማጥቃት የቀየሱትን የማታለል ስልት ማርዋን መረጃውን ለእስራኤል እንዳላደረሰ ይሞግታሉ። ፕሮፌሰር ሰይድ ሲቀጥሉ ግብፅ ሚሳይሎችና የረዥም ርቀት ቦምቦችን ከሶቪየት እስከምታገኝ ድረስ ወደ ጦርነት አትገባም የሚል መረጃ ለእስራኤል በመስጠቱና በመታመኑም እስራኤላውያን እንዲዘናጉ አድርጓቸዋል ይላሉ ፕሮፌሰር ሰይድ። ይህን ይበሉ እንጂ የእስራኤል የስለላ ኤጀንሲ ሞሳድ ግን ከማርዋን ያገኛቸው የመረጃ ሰነዶች ትክክለኛ ስለመሆናቸው በፎቶ ሳይቀር አስደግፎ ያቀርባል። እንደ አውሮፓ አቆጣጠር ሰኔ 27 ቀን 2007 የሃያኛው ክፍለ ዘመን ታላቅ ሰላይ ብሎ የሚገልጹት የ63 ዓመቱ አሽራፍ ማርዋን ባልታሰበው ሁኔታ በድንገት በ4.4 ሚሊዮን ፓውንድ የለንደን አፓርታማው ከአምስተኛ ፎቅ ላይ ወደቀ። አንዲት ሴት ጮኸች፣ አንድ ሌላ ሰው ደግሞ ለፖሊስ ደወለና አሳወቀ። የሕክምና ባለሙያዎች በጣም ዘግተው መጡ። ማርዋን እዛው በወደቀበት ሕይወቱ አለፈ። የማርዋን ሕይወት የመጨረሻ ደቂቃዎች ሳይቀሩ ግልጽ አልነበሩም። ሰውየው ከወደቀ በኋላም በህይወት ነበር። ሐኪሞች ያለቀት በመዘግየታቸው ህይወቱ አለፈች። የማርዋን አሟሟት ላይ ምርመራ ካደረገ በኋላ ውሳኔ ላይ መድረስ ያቃተው የሞት መርማሪው ዊሊያም ዶልማን ሰውየው የአይምሮ ህመም እንዳለበት የሚያሳይ ምንም አይነት ማስረጃ የለም ብሏል። ዶልማን ሲደመድምም ራስን የመግደል ፍላጎት ስለመኖሩም የሚያመላክት ማስረጃ እንዳልተገኘ ገልጿል። በተመሳሳይ በሰውም ስለመገፍተሩም ሆነ አዳልጦት ስለመውደቁ ምንም ማስረጃ ለመገኘቱን ይፋ አድርጓል። ማርዋን ከፎቅ ላይ በወደቀበት ዕለት ያለወትሮ በአካባቢ የነበሩ የሲሲቲቪ ካሜራዎች ሁሉ አለመስራታቸው ትልቅ ጥያቄ አስነሳ። ጸሐፊና የታሪክ ምሁር የሆነው ታወሂድ ማክዲ ስለ ሲሲቲቪ ካሜራዎቹ አለመስራት ይጠይቃል።

በማርዋን ሞት ላይ ራሱ የእንግሊዝ መንግሥት ስም ትብብር ሳይኖርበት እንዳልቀረ ተጠረጠረ። ለዛን ዕለት የካሜራዎቹ አለመሥራት ትልቅ አከራካሪ መሆኑን የሕግ ጠበቋ ኢስሚት ሮዋ ትገልጻለች። ትልቁ አከራካሪ ጉዳይ የሲሲቲቪ ካሜራዎቹ ነገር ነው። በዩናይትድ ኪንግደም በርካታ ሲሲቲቪ ካሜራዎች አሉ። እጅግ ሰፊ የካሜራ ሽፋንም አለ። አብዛኛው ሰው የሚያስበው እያንዳንዱ የሲሲቲቪ ካሜራ በሳምንት ለ7 ቀን ለ24 ሰዓት እንደሚሰራ ነው። ስለዚህ ይህንን ከሌሎች ጉዳዮች ጋር በታጤኑት ሲሲቲቪ አልቀዳም መባሉ ጥያቄ ያስነሳ ልላለሁ። በጊዜው ስለ ማርዋን ሞት በሰፊው ከዘገቡት ተነባቢ ጋዜጦች መካከል የእንግሊዙ ኢንዲፔንደንት ጋዜጣ አንዱ ነበር። ከ2011-2013 የኢንዲፔንደንት ጋዜጣ ዋና ኤዲተር የነበረው ክሪስ ብላክረስት ከማርዋን ሞት ጋር በተያዘ ራሱን አጠፋ የሚባሉ ሐሳብ ላይ ጥርጣሬ እንዳለውና በርካታ ያልተመለሱ ጥያቄዎች እንዳሉ ይገልጻል። አንድ የማውቀው ነገር ሁለት ነገሮች ሊሆኑ እንደማይችሉ ነው። አንዱ ማርዋን በጣም ኩሩ ሰው ነው። ኩሩ ሰዎች ደግሞ ራሳችሁን ያጠፋሉ ብዬ አላስብም። ብዙ ጊዜ እንደዚ አይሆንም። እና ሁለተኛው ሰውየው እጅግ ጠንቃቃና አስተዋይ ሰው ነው። ያላለቁ ቢዝነሶቹን እንዲሁ ይተዋቸዋል ብዬ አላምነው። እንደ ማስታወሻ አይነት ወይም ሌላ ነገር ስለመተዉ ምንም ግልጽ አይደለም። ምናልባት የተወው ነገር ካለ አልሰማውም ማለት ነው። ለኔ ራሱን አጠፋ የሚለው ትክክል ይሆናል ብዬ አላስብም። ማርዋን ራሱን ስለ ማጥፋቱ በርካቶች ጥያቄ አላቸው። ሰውዬው ከመሞቱ ከጥቂት ቀናት ቀደም ብሎ ሊያከናውናቸው ያቀዳቸው ስራዎችም ራሱን ሊያጠፋ እንደሚችል የሚያመለክቱ አልነበሩም። በዕለቱ ማርዋን ከጠበቃው ጋር ለመገናኘት ማምሻውን ወደ አሜሪካ ሊሄድ ነበር። ከጥቂት ቀናት በፊት ለልጅ ልጆቹ ልደት ስጦታ ገዝቷል። ከባለቤቱ ሞና ናስር ጋር በመሆን አምስት የልጅ ልጆቻቸውን ለረፍት ወደ ግብፅ ሊወስዱ እቅር ነበረው፣ ቀጠሮም ይዟል። ስለዚህ ሁሉ የመኖር ምክንያት እያለው ራሱን አጥፍቷል የሚለው እምብዛም አላሳመነም። ማርዋን ከአምስተኛው ፎቅ በረንዳ ላይ ሲወድቅ ምስክሮች ነበሩ። እነዚህ ምስክሮች አራት ሲሆኑ ከማርዋን ኩባንያዎች ለአንዱ ሲሰሩ የነበሩና አሁንም እሱን ለማነጋገር በቅርብ ካለው ሕንፃ ላይ ሆነው ሲጠብቁት ነበር። ሰውየው ከሕንፃው ላይ ተምዘግዝጎ ሲወድቅ ተመልክተዋል። ጆሴፍ ራፓቼ የተባለ አንድ ምስክር ማርዋን ሲወድቅ ማየቱን ተናግሯል። የመካከለኛው ምስራቅ መልክ ያላቸው ሁለት ሰዎች ማርዋን ከወደቀበት አቅጣጫ በረንዳ ላይ ሆነው ቁልቁል ሲመለከቱ ማየቱን ተናግሯል። ነገር ግን ሰዎቹ የነበሩበት በረንዳ የማርዋን በረንዳ ስለመሆኑ ማረጋገጥ አልተቻለም። ስለዚህ እነዚህ የመካከለኛው ምስራቅ መልክ ያላቸው ሁለት ሰዎች እነማን ናቸው ለሚለው ጥያቄ በዩናይትድ ኪንግደም ኤም አይ ፋይቭ የደህንነት ተቋም የቀድሞ ኦፊሰር የሆኑት አኔሜቾን በዚህ ላይ ያላቸውን ሀሳብ ገልጸዋል። የተዘገበው ተመሳሳይ ነው። በሁለተኛው ዙር ምርመራ ሰዎቹ ማን እንደነበሩ እንደማይታወቁ ተነግሯል። ነገር ግን ስማቸው በሚስጥር ተጠብቋል። ስለዚህ የብሪታንያ የስለላ ድርጅት ራሱ በዚህ ጉዳይ ላይ አጠራጣሪ ሽፋን ያለው ይመስላል። ነገር ግን ማርዋን ሕይወቱን ለማጥፋት ሀሳብ ባይኖረውም በእርግጥም ፈርቶ ነበር። ለመጨረሻ ጊዜ ከባለቤቱ ጋር በአፓርታማ ውስጥ ብቻቸውን ሲያወሩ ሊገደል እንደሚችል ነግሯት እንደነበር ትገልጻለች። ብዙ የተለያዩ ጠላቶች ያሉብኝ እንዳላት ባለቤቱ ተናግራለች። ከመሞቱ ጥቂት ቀናት አስቀድሞ ማርዋን ከመተኛቱ በፊት በየምሽቱ በሩን በደንብ ስለመቆለፉ ይፈትሽ እንደነበር ባለቤቱ ታስታውሳለች። ይሄ አዲስ ባህሪው ባለፉት 38 የትዳር ዘመናቸው አይታበት እንደማታውቅ ትናገራለች። የማርዋን ባለቤት ሞና ናስር እንደምትለው በቦታው ላይ ሌላም ፍንጭ ነበር። ብቸኛው የማስታወሻ ደብተሩ ህይወቱ ካለፈ በኋላ ከመጽሐፍ መደርደሪያው ላይ ጠፍቷል። ማስታወሻው ሶስት ጥራዞች የነበሩት ሲሆን ሶስቱ ጥራዞች እያንዳንዳቸው ወደ ሁለት መቶ ገጾች ነበራቸው። እንዲሁም ማርዋን መረጃዎችን ያስቀመጠባቸው ካሴቶች ቦታቸው ላይ አልነበሩም። የማስታወሻ ጥራዞቹንና ካሴቶቹን ማንወሰዳቸው ለሚለው ማወቅ አልተቻለም። በምርመራ ወቅት ሞና ናስር ባለቤቷ ራሱን እንዳላጠፋ እርግጠኛ ሆና ትናገራለች። የእስራኤሉ ሞሳርን የገደለው ስትል በተደጋጋሚ ይገልጻለች። በሌላ በኩል ደግሞ አንዳንዶች ማርዋን በራሷ በግብፅ እንደተገደለ ያምናሉ። መነሻቸው ደግሞ ምናልባት ማርዋን አገሩን አሳልፎ በመስጠቱ በተላኩበት ገዳዮች የበቀል እርምጃ እንደተወሰደበት ይገምታሉ። ስጋርዲያን ላይ የወጣው ጽሁፍ ይሄ ሊሆን እንደሚችል ምክንያት ያለውን ያብራራል። ሙሳድ ገደል የሚባለው የሚያስጌድ አይደለም። ምክንያቱም አንደኛ ነገር ስሙ ከተገለጸ በኋላ የቀድሞ ወኪልን መግደል በኋላ አዲስ ምልምሎችን ለማግኘት አስቸጋሪ ያደርጋል። የእስራኤል መንግሥት ማርዋን ለግብፅ የሚሠራ ድርብ ወኪል እንደሆነ ቢያምን እንኳን እርምጃ ለመውሰዱ አብረውት ለሚሠሩ ሰዎች ታማኝነቱን ያሳያል ይላል። የሕግ ጠበቋ እስሜት ረዋት የማርዋን አሟሟት እንቆቅልሽና ውስብስብ መሆኑን ትገልጻለች። እዚህ ላይ የሆነ ነገር ተሳስቷል። ነገር ግን ምን እንደተፈጠረ አይታወቅም። ይህ ሞት እንዴት እንደተከሰተ ለመገመት በቂ ማስረጃ አልተገኘም። therefore it's called an open verdict የማርዋን የቅብር ስነ ስርዓት በቀድሞ ፕሬዝዳንት ልጅ በገማል ሙባረክ አስተባባሪነት ከፍተኛ የሀገር መሪዎች በተገኙበት በጀግና የቀብር ስነ ሥርዓት መፈጸሙ በሰውየው ዙሪያ ያለውን ሚስጥር ይበልጥ ውስብስብ አድርጎታል። በለንደን ግብፃውያን በተመሳሳይ መንገድ ሲሞቱ ማርዋን ሶስተኛው ሰው ነበር። እንደ አውሮፓ አቆጣጠር ሰኔ 2001 ተዋናይዋ ሰዓድ ሆስኒ ድርሰቷን ለአንድ አሳታሚ ካቀረበች በኋላ ከእሷ አርተ ታወር በረንዳ ላይ ወድቃ ሕይወቱ አለፈ። የፕሬዝዳንት አኗር ሳዳት ጠባቂ የሥራ ትዝታዎቹን በመጽሐፍ መልክ እያዘጋጀ ባለበት በተመሳሳይ ከህንጻ ላይ ወድቆ ሕይወቱ አልፏል። ሦስቱም ሟቾች ግብፃውያን ከግብፅ የደህንነት አገልግሎት ጋር ግንኙነት ነበራቸው። የማርዋንን ሞት በተመለከተ የተደረገው ምርመራ በሰውየው አሟሟት ላይ ለሚነሱ ጥያቄዎች ምንም አይነት መልሶችን የሚሰጥ አልነበረም። ተገፍትሯል? ራሱን አጥፍቷል? ወይስ አዳልጦት ወድቋል? ያልተመለሰ ጥያቄ ነው። እናም ማርዋን እንዳኗኗሩ ሁሉ አማማቱ ሚስጥር እንደሆነ 17 ዓመታት አልፏል። የወጣትነት ሕይወቱን በተመለከተ ማርዋን በ1944 ግብፅ ውስጥ ተወለደ። አባቱ በፕሬዝዳንት የጥበቃ ብርጌድ ውስጥ ያገለገሉ ወታደራዊ መኮንን ነበሩ። በ21 ዓመቱ ከካይሮ ዩኒቨርሲቲ በኬሚካል ኢንጂነሪንግ ከተመረቀ በኋላ ጦር ሰራዊቱን ተቀላቀለ። በመጨረሻ ማርዋን ጠቅላላ ሀብቱ ከ400 ሚሊዮን ፓውንድ በላይ አልፎ ነበር። ኬብራ ኢንቨስትመንት የተባለ ድርጅት ባለቤትም ሆኗል። 2010 ላይ እስራኤል ሞሳድ የስለላ ድርጅት የግብፃዊው ከፍተኛ ባለስልጣንና ሚሊዮነሩ ማርዋን ለሞሳድ ሲሰራ የቆያቸውን ስራዎች የሰነዶችንና የፎቶግራፎችን ማስረጃዎች ያካተተ መጽሐፍ በማሳተም ትልቅ መከራከሪያ ፈጠረ። ሞሳድ ባሳተመው መጽሐፍ ማርዋን ከሞሳድ መኮንን ዶቢ ጋር የተነሳው ፎቶን ጨምሮ በርካታ ማርዋን ለሞሳድ የሰራቸው ስራዎች ተካተውበታል። አብራችሁን ስለ ቆያችሁ እናመሰግናለን። የዛሬውን በዙ ያበቃን።